በደቡብ ኢትዮጵያ ክልል በእያንዳንዱ የእርሻ ወቅት ከመቶ ሺህ ኪሎ ግራም በላይ በልዩ ልዩ ሰብሎች የምርጥ ዘር እንደሚያስፈልግ ተመላክቷል። ይህንን ፍላጎት ለመሸፈንም ከተለያዩ አካባቢዎች የምርጥ ዘር ሲቀርብ መቆየቱ ተጠቁሟል። የሚቀርበው የምርጥ ዘር ታዲያ የጥራትና በወቅቱ የመድረስ ተግዳሮቶች እንደሚገጥሙት የተገለጸ ሲሆን ይህንን ችግር ለመቅረፍም የየዞኑን የመልማት አቅም ለይቶ የምርጥ ዘር ብዜት ለማካሄድ ሰፊ ጥረት እየተደረገ ይገኛል። በዚህ ዓመት ብቻ የ2500 ሄክታር አምርተን ከ50 ሺህ በላይ ምርጥ ዘር እናገኛለን ብለን እቅድ አቅደን ግብ ጥለን እየተንቀሳቀሰ ነው። እስካሁን ድረስ 2100 ሄክታር አልሚተናል። ከዚህ ጋር ተያይዞ በጎፋ ዞን ላይ ማሾ ዘርተናል። ምርጥ ዘር በቆሎ ሲንደም ዘርተናል። ስለዚህ ሲንዴ 50 ሄክታር ዘር ብዜት ስራ ሰርተናል። በቆሎም 50 ሄክታር ጎፋ ላይ። በተለይ ጎፋ ዞን የበቆሎ በልት ነው፣ ፖቴንሻል ኤሪያ ነው። አርሶ አደሩ ያመርታል፣ ነገር ግን ከሌላ አካባቢ ነው ዘርስ ያመርታል። ስለዚህ ዋናው ትልቁና የክልሉን ፕላን ምንድን ነው በየአካባቢ ያለውን ፖቴንሻል ለይተን ዘር ቢዘት እዛው አባስተን አርሶ አደሩ እንዲጠቀም ከሌላ አካባቢ የያመጣውን ዘር ልናቆም እየሰራ ነው ያለ ነው። የተመረተው የምርጥ ዘር ለአርሶአደሩ ከመከፋፈሉ አስቀድሞ የተለያዩ ሳይንሳዊ ሂደቶችንና የላቦራቶሪ ምርመራዎችን ማለፍ እንደሚጠበቅበትም ተጠቁሟል። ዋናው ሂደት ዘሩ የተገኘበት ከምርምር ነው ወይስ ከዚህ በፊት የተዘራ ሁለተኛ ዘር ነው፣ ሁለተኛ ትውልድ ነው፣ ሶስተኛ ትውልድ ነው የሚለውን ምንጭ በጣም ወሳኝ ነው። ቀጥሎ ደግሞ ማሳ ላይ የሚደረጉ በጣም ቴክኒካል የሆኑ ስራዎች አሉ፣ ባለሙያ የሚሰራቸው ስራዎች አሉና እነዚህ ሂደቶችን አልፎ ላቦራቶሪ ላይ ይገባል። ወደ ላቦራቶሪ ገብቶ ዘር ዘር ነው የሚለውን በላቦራቶሪ ይታያል። የጎፋ ዞን ዴምባ ጎፋ ወረዳ ዶጫ ደንበላ ቀበሌ የሚገኘው የምርጥ ዘር ብዜት እርሻ ባለቤት ወጣት ካሊብ ያሱ ከምርጥ ዘር አኳያ የሚያጋጥመው ችግር ባርሶ አደሩ ብቻ ሳይሆን በእርሻው ዘርፍ ላይ ለተሰማሩ ኢንቨስተሮችም ፈታኝ እንደነበረ ገልጿል። በቆሎ መልካሳ ሁለት ሀምሳ ሄክታር ዘር ብዜት አሁን ለማንሳት ተዘጋጅቶ ይገኛል። አሁን ደግሞ ከጀርባ የምትመለከቱ የመዋሾ ዘር ብዜት ነው። ወደዚህ ስራም የገባ ነው። ማሾ በጣም ለኤክስፖርት ተፈላጊ ነው። እዚህ አካባቢም ደግሞ በጣም ውጤታማ ነው። ነገር ግን ዘርብዜት ለማግኘት በጣም ችግር ነበረ። እኛም ዘርብዜት ለማግኘት በጣም ተቸግረን ሸዋሮቢት ከአርሶ አደሮች እየገዛ የምናመጣበት ሁኔታ ነበረ። ያንን ነገር በጣም ስለተቸገረን እንዴት አድርገን እንቅረፍ በሚል እኛ እንደዚህ ከተቸገረን አርሶ አደሮቹ ደግሞ ምን ያህል ሊቸገሩ ይችላሉ? በሚል የራሳችንንም ችግር የአርሶ አደሮቹንም ችግር እንፈታለን በማለት ከሲያሬስ ጋር በመተባበር ሲያሬስ ፕሪቤዚክ ሲዱን ሶርስ ያደረጉልን የማሾ ዘር ብዜት ላይ ገብተናል። አሁን በጥሩ ሁኔታ ላይ ይገኛል። ከዚህ በኋላ ከአንድ ከአስራ አምስት ቀን በኋላ እናነሳለን ብዬ አስባለሁ። በሁሉም ወረዳዎች እየተከናወነ የሚገኘው የምርጥ ዘር ብዜት በተለይም የማሾ ሰብል አርሶ አደሩን በአጭር ጊዜ የኢኮኖሚ ተጠቃሚ እንደሚያደርገው ተብራርቷል። ይሄ ከጀርባ የሚታየው አሁን የአንድ ወር እድሜ ያለው ማሾ ዘር ነው። ከታች በኩል ያለው የሁለት ወር እድሜ ያለው ማሾ ዘር ነው። ስልሳ ቀን ነው እድሜው ለምርት እስከሚደርስ ድረስ። ስለዚህ ይህንን ማስፋት ያስፈልጋል። በአርሶ አደሮቻችን ማሳ ይህንን ማስፋት ያስፈልጋል። አርሶ አደሮቻችን በዘር ወቅት የምርጥ ዘር ፍለጋ ወደ ሌሎች ዞኖች፣ ወደ ሌሎች ክልሎች ይሄዱ ላልተፈለገ ወጪ የሚዳረጉትን ሁሉ ይቀንሳል። እዚሁ በእኛ ዞን ተመርቶ በእኛ ዞን እዚሁ ፓክ ተደርጎ ታሽጎ በዝቅተኛ ዋጋ፣ በተመጣጣኝ ዋጋ ለአርሶ አደሮቻችን የሚቀርብ ስለሆነ እጅግ በጣም እድለኞች ነን። በጎፋ ዞን ከዚህ ቀደም ከፍተኛ የምርጥ ዘር ጥረት እንደነበር የተጠቀሰ ሲሆን የተጀመረው ስራ ችግሩን ከመቅረፍ በዘለለ ለአካባቢው አርሶ አደርም የተሻለ ልምድ ልውውጥ የሚደረግበት ነው ተብሏል። ስዘራ መራ ስዘጋጅ እንዲያዩ እናደርጋለን። ከዛ የሚቀስሙት ነገር አለ። ከተዘራ በኋላ አረም ላይና ዩሪያን በሚጨመርበት ሰዓትም ጭምር የሚያገኙት ነገር አለ። ዛሬ ላይ ደግሞ እንደምታዩት ምርቱ እየደረሰ ባለበት ደረጃ ላይ ከትላንት ጀምሮ ዛሬ ምን ላይ ደረሰ የሚለው ነገር እንዲያዩ የአርሶ አደር ቀን በማዘጋጀት ዛሬ ላይ ብዙ ባለድርሻ አካላት በተገኙበት የልምድ ሊውጥ እንዲያገኙና ይህንን የወሰዱትን ደግሞ በራሳቸው ማሳ ላይ መስራት እንዲችሉ ጥረት እያደረግን ነው። የመጨረሻው ዘሩ ተሰብስቦ ኳራንታይን ገብቶ አፕሩባል ሲያገኝ ነው ዘር የሚባለው ማለት ነው። እሱ እስከሚደርስበት ቀን ድረስ የምጠበቅብንን የትኛውንም አግሮኖሚክ ፕራክቲስ አፕላይ ማድረግ ነው ያለብን። በጉብኝቱ ላይ የተሳተፉ አርሶ አደሮች እንደተናገሩት የተጀመረው የምርጥ ዘር ብዜት ጥሩ ተሞክሮ የተገኘበትና ለልጆቻቸው የስራ እድልን የፈጠረ እንደሆነ ተናግረዋል።